በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ የተሰኛችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋል ነው አሜን። የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረ እና የተመሰገነ ይሁን አትለይምና እናት እናታችን ቤዛዊተ ኩሉ ወላዲት አምላክ ስሟ የከበረ እና የተመሰገነ ይሁን። እንኳን ለሊቀ ዲያቆናት ሰማይት እስጢፋኖስ ፍልሰተ ሥጋው መታሰቢያ በዓል በሰላም አደረሰን አደረሳችሁ። ይህንን መርሃ ግብር ላይክ፣ ሸር፣ ሰብስክራይብ በማድረግ አገልግሎትን ልትደግፉ በልዑል እግዚአብሔር ስም እየጠየቅ የዕለቱን ስንክሳር ማንበብ እንጀምራለን። በስም አብ ወልድ በመንፈስ ቅዱስ አህዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን መስከረም አስራ አምስት ቀን በዚች ቀን የሊቀ ዲያቆናት አለቃ የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ የሥጋው ፍልሰት ሆነ። ይህም እንዲህ ነው። ካረፈበት ጊዜ ብዙ ዓመቶች ካለፉ በኋላ ሶስት መቶ ዓመት ያህል በዚያም የሚበዛ ጻድቁ ቆስጠንቲኖስ ሲነግስ የቀናች ሃይማኖት ተገልጣ የሕያው እግዚአብሔር አምልኮት በሁሉ ሲዘረጋ ያን ጊዜ የቅዱስ እስጢፋኖስ ሥጋ ባለበት አቅራቢያ የገማሊያል ቦታ በምትባል በኢየሩሳሌም በአንዲት ቦታ አንድ ሰው ይኖር ነበር። የዚያ ሰው ስሙ ሉክያኖስ ነው። ተጋዳይ የሆነ እስጢፋኖስ ብዙ ጊዜ በህልሙ ተገለጠለት። እንዲህም ብሎ አስረዳው፣ እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል አለው። የአምልኩያኖስ የሚባል ሰው የኢየሩሳሌም ኤጲስቆጶስ ወደ ሆነው መቶ በራእይ ያየውን ይህንን ነገር ነገረው። ኤጲስቆጶሱን ሰምቶ እጅግ ደስ አለው። ያን ጊዜ ሁለት መቶ ኤጲስቆጶሳት፣ ካህናት፣ የቤተክርስቲያን ሰዎች ሁሉ ከእርሱ ጋራ ይዞ ተነሳ። የቅዱስ እስጢፋኖስ ሥጋ በውስጡ ወደ ያለበት ወደዛ ቦታ ደርሰው ሊቆፍሩ ጀመሩ። ታላቅ ንጽብጽውታ ሆነ። የቅዱስ እስጢፋኖስ ሥጋ በውስጡ ያለበት ሳጥን ተገለጠ። ከእርሱ እጅግ በጎ የሆነ የሽቱ መዓዛ ሸተተ። በሰማያት ለእግዚአብሔር ምስጋና ሆነ በምድርም ሰላም ለሰው ነፃነቱ ይሰጠው ዘንድ በበጎ ፈቃድ እያሉ ሲያመሰግኑ የመላእክት ቃሎች ሰሙ። ከዚህም መራር ሰው ሦስት ጊዜ አመሰገኑ። የኤጲስቆጶሳቱ ካህናቱ፣ የቅዱስ እስጢፋኖስ ስጋ በያዘ ሳጥን ፊት ለየታ ሰገዱ። ከዚያም በኋላ ወደ ጽርሐ ጽዮን እስኪያደርሱት ብዙ መብራቶችን አብርተው በመያዝ በማይሌት በምስጋና እየዘመሩ ተሸከሙ። ከዚህም በኋላ እንዲህ ሆነ። በኢየሩሳሌም ነዋሪ የሆነ የቆስጠንጥንያ ተወላጅ ስሙ እለስከንድሮስ የሚባል ሰው ነበር። ለቅዱስ እስጢፋኖስ ውብ የሆነች ቤተ ክርስቲያን ሰርቶለት ስጋውን አፍልሰው ወደ እርሷ ወስደው አኖሩት። ከአምስት ዓመት በኋላ እለስከንድሮስ አረፈ። ሚስቱ በቅዱስ እስጢፋኖስ አስከሬን ጎን ቀበረችው። ከሌሎች አምስት ዓመቶች በኋላ የእለስከንድሮስ ሚስት የባሏን አስከሬን ወደ ቆስጠንጥንያ አገር ይዛ ልትሄድ አሰበች። በኋላም ወደ ቀበረችው እርሱ ባሏ ወደ ሰራት ቤተክርስቲያን ሄደች። የባሏ ስጋ ሳጥን ግን የቅዱስ እስጢፋኖስ ስጋ በያዘ ሳጥን አምሳል ነበር። በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥን ወስዲያ እስከ አስቃላን ከተማ ተሸከመችው። ከዚያም ወደ ቆስተጥን ያገር ልትጓዝ በመርከብ ተሳፈረች። በመርከብ ስትጓዝ ከሳጥኑ ጣዕም ያለው ምስጋናን የምትሰማ ሆነች። እጅግ አዲንቃ ያን ሳጥን ልታየው ተነሳች። በውስጡ የቅዱስ እስጢፋኖስ ሥጋ ያለበት ሳጥን እንደሆነ ተረዳች። ይህም የሆነው ክብር ይግባውና በእግዚአብሔር ፈቃድ እንደሆነ አወቀች። ወደ ኢየሩሳሌም ትመለስ ዘንድ አልተቻላትም። ይህንን ታላቅ ጸጋ ስለሰጣት ልዑል እግዚአብሔርን አመሰገነች። ወደ ቆስጠንጥኔ አገር በደረሰች ጊዜ ያች ሴት ወደ ንጉሱ ሂዳ የቅዱስ እስጢፋኖስ ዜና፣ ከርሱ የሆኑትን ተአምራት ሁሉ ቆስጠንጥኔ አገር ወደብ እንደ ደረሰች ነገረችው። ሰምቶም እጅግ ደስ አለው። ንጉሱም ከሊቀ ጳጳሳቱ፣ ከካህናቱ፣ ከብዙ ሕዝቦች ጋር ወጣ። ከወደውም በክብር አንስተው ወደ መንግስት አዳራሽ እስካስገቡ ድረስ በፍጹም ደስታ እየዘመሩ እያመሰገኑ ተሸክመው ተጓዙ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሱ ታምራትን ገለጠ። በሰረገላ ስጋውን ጭነው በሁለት በቅሎች በሚስቡ ጊዜ ቆስጠንጢኖስ ከሚሉት ቦታ ሲደርሱ የቅዱስ እስጢፋኖስ ስጋ በዚያ እንዲያኖሩ ስለፈቀደ የሚስቡት በቅሎዎች ቆሙ፣ አልተንቀሳቀሱም። በቅሎዎች የሚመቷቸው ጀመሩ። የቅዱስ እስጢፋኖስ ስጋ በዚህ ሊያኖሩ ይገባል የሚል ቃል ከአንዱ በቅሎ ሰሙ። ይህንን ያዩ ነው የሰሙ ሁሉ አደነቁ፣ እግዚአብሔርንም አመሰገኑት። የበላምን አህያ አናገረ እርሱ እነዚህን የቅዱስ እስጢፋኖስን ስጋ የተሸከሙ በቅሎዎች አናገራቸው እርሱ እንደሆነ አወቁ። ንጉሱም በዚያ መልካም የሆነች ቤተ ክርስቲያን ሰርተው ይህንን የከበረ ንጹህ የሆነን ቁባይሪ በውስጣ እንዲያኖሩ አዘዘ። ይኸውም ለተመሰገነ ለተባረከ ሐዋርያ የሊቀ ዲያቆናት አለቃ የሰማይታት መጀመሪያ ለሆነ እስጢፋኖስ ስጋው ነው። ዳግመኛም በዚች ቀን ደግሞ ጠራው ከሚባል አገር ለከበረ ጻድቅ አባት አባ ጴጥሮስ የረፍቱ መታሰቢያ ሆነ። ይህ ቅዱስ ከእናቱ ማፀን ጀምሮ ለእግዚአብሔር የተሰጠ የስዕለት ልጅ ነው። ባደገም ጊዜ ለታላ ተጋድሎ ከልቡ ቆራጥነት ተነሳ። በቀንና በሌሊት በጾም በጸሎት ተወስኖ ሁልጊዜ እግዚአብሔርን የሚያገለግል ሆነ። ሰው የሚመገበውን ምንም አይመገብም በዱሩ ያገኘውን ጥቂት ሳር ይመገባል እንጂ። የገኘው ምግቡ ግን ክብር ይግባውና የጌታችን የኢየሱስ ክርስቶስ ስም አመስገን ነው። በዚህም ምግባቸው የእግዚአብሔር ምስጋና የሆኑ መላእክትን መሰላቸው። አልወን በሚባል የወንዝ ውሃ ላይም ይመላለስ ዘንድ ተገባው። እግሮቹ አይርሱም ስጋ እንደሌለው መንፈስ እስከሚሆን በህይወቱ ዘመን ሁሉ ከችግር ብዛት ከሚለብሰ የብረት ልብስ ክብደት የተነሳ ስጋው እጅግ ደርቆ የረቀቀ ሆኖ ነበርና። በእንዲህም እያለ ተጋድሎ እግዚአብሔርን ካገለገለ በኋላ ወደ እርሱ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ትድረሰን ለዘላለሙ በእውነት አሜን። ጌታ ወይ ከብልጽግናቸው ብዛት የተነሳ ብዙ መባ ካደረጉት ይልቅ የድሃይቱን አነስተኛ መበለት እንደተቀበልክ ሁልጊዜ የሚያገለግሉን አእላፍ መላእክት እያሳሰብክ በችግራችን ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታት፣ ጻርቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምትሰበሰቡበት የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ በብራና ዲያምቶ የጻፈውን ያጻፈውን ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስቶ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከቅዱሳን ረድኤት በረከት እኛ ሕዝበ ክርስቲያን ያሳትፈን። የሰማነውን በልቦናችን ያውልብን ያሳድርብን ሰላሳ ስልሳ መቶ የአማር የአማሪ ፍሬያፍትን ክብሩን ለመውረስ ስሙን ለመቀደስ እግዚአብሔር አምላክ በምረቱ በቸርነቱ በይቅርታው ያድለን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም በእውነት እስከ ዘላለም ድረስ አሜን።